ስለ አረብ ሀገር ስላሉት ሴት እህቶቻችን እናወራለን። ምክንያቱም ብዙዎች እህቶቻችን በተለይ በዚህ ጊዜ በዚህ ከረንት ይሄር ብዙ ሴት እህቶቻችን ወደ አረብ ሀገር ይፈልሳሉ፣ ይሄዳሉ። ከየክፍለ ሀገራቱ የሚመጡ እህቶች አሉ። እና ብዙዎቹ አስራ ስምንት አመት ያልሞላቸው ከዛ በላይ የሆኑ ብዙ እህቶቻችን ወደ አረብ ሀገር ይሄዳሉ እና ሴት እህቶች መጀመሪያ ወደ አረብ ሀገር ከመሄዳችሁ በፊት የአረብ ሀገር ቋንቋ ተምራችኋለች ቋንቋውን ምክንያቱም ብዙ እህቶቻችን ለብዙ ጉዳት ይዳረጋሉ ቋንቋ ካለመቻል የሄዱና ምን እንደሚሏቸው ያውቅም። ብዙቶቻችን በሳይኮሎጂ ተጎድተው የሚመጡት እኮ አንዳንዴ መጀመሪያ ቋንቋቸውን ሳንችል ነው የምንሄደው። የእነሱን የምግብ አሰራር፣ የተለያዩ እንትናቸውን አንለምድም። ቻንሱ ብቻ ሲገጥመን በተለያዩ ደላለ ወይም በመንግስትም ሊሆን ይችላል ከሄድን በኋላ ነው ቋንቋ ለመቻል እንትን የምንለው እና ምክንያቱም ብዙ እህቶቻችን አሪፍ የሚገጥማቸዋሉ፣ አሪፍ ጸበይ ያላቸው የሚገጥማቸዋሉ። በዛው ልክ ደግሞ መጥፎ ባህሪያት ያላቸው አሉ እና ብዙ ሴት እህቶቼ ብዙ አረብ ሀገር የሚኖሩ ሴት እህቶቻችን በሳይኮሎጂ ይጎዳሉ፣ በተለያየ ነገር ይጎዳሉ እና ሴቶች እህቶቻችን ወጣት ላይ ያሉ ብዙ አረብ ሀገር የሚኖሩ አሉ። ሳውዲ አረቢያ የሚሉት ዱባይ ቤሩት በተለያየ አረብ ሀገራት የማይኖር ኢትዮጵያዊ የለም። በተለይ ሴት እህቶቻችን የወጣትነት ጉልበታቸውን አረብ ሀገር ይጨርሳሉ። ደስማ እሱም ሆኖ ደግሞ የሚገርማችሁ ነገር ኢትዮጵያ ወደድኳችሁ፣ አፈቀርኳችሁ እያሉ ደግሞ የአረብ ሀገር ሴት ሰርታ ያገኘችውን በላቧ ለፍታ ሀያ አራት ሰዓት ሰርታ ያገኘችውን ደግሞ በባል ይቀማሉ። ወደድኩሽ በሚባል ባጭበርባሪ ወንዶች ይታል። ሀያ አራት ሰዓት አስቡት፣ ሀያ አራት ሰዓት አረብ ሀገር ሰርታ የምታገኙ የላቧን ብር ኢትዮጵያ ተቀምጠው በተለያዩ ኢሞ፣ ዋትሳፕ፣ ኢንስታግራም እየጀነጀኑ የእሷን በደ ጥብ ያደረቡና ናይ በቃ ገባሻ ለ በቃ ታገባኛለህ ምናምን ብላ ያቺ ሴት ስትመጣ ሌላ አራት አምስት ልጅ ቤቱ አስቀምጦ ወይም ደግሞ ብሯን ዘርፎ የሚጠፉ ወንዶች አሉ። እውነት እውነት የአረብ ሀገር እህቶችን ይህን ነገር ተጠንቀቁ። እኔ እንደውም ዛሬ ይህን ቪዲዮ ለመስራት የፈለጉት ለዛ ነው፣ የማውቀው ታሪክ ስላለ ለዛ ነው ይህንን ቪዲዮ ለአረብ ሀገር ለሚኖሩ ሴት እህቶቼ ለአውራ በማለት ነው። ዛሬ ነው የሚገርማቸው ነገር እወድሻለው እያለን ብዙ ብዙ ብዙ ንብረቷን ቤት፣ የተለያዩ ነገሮችን በሷ ላብ ሲገዛ ሲያካብት ሲዝናና ቆይቶ፣ በቃ እንጋባለን ምናምን ብላ ስራዋን ትታ ስትመጣ እሱ ጠፋ ጠፋ። ደግነቱ እንደውም የሚገርማችሁ ነገር ክፍለ ሀገር ሰው ስለሆነ ሰው በሰው ልዩ ተፈልጎ ሲጠየቅ ለካ ሰውየው ሚስት አለው፣ ትዳር አለው። እሷ አታቅም ይህ ብሎ ነገር እንዳለው አታቅም። ብዙ ነገር የሚያጨርብር ሰው ነበረ። ሌሎች ሴቶችም ሌሎች ሴት እህቶችም እንደዚያው አገባቸዋለሁ እያለ ሌላ ነገር የሚያደርግ ነበረ ሰውየው። መጨረሻ ላይ እሱ እንዲታሰር ተደርጓል። እሱም ቢሆን ይሄም እንዲሆን የተደረገው ሰው በማወቋ የክፍለ ሀገር ሰው ቢያንስ አንድ ቤተሰብ በማወቋ ነው። ስንት እህቶቻችን አላችሁ እንወዳችሁ ያለው ሞትኩልሽ፣ የተባላችሁ ምንነቱን ሳታውቁ ለኢትዮጵያ ጎርምሳ የምትቀልቡ ቁጭ ብለው እንደ ሴት ቤታቸው ከአረብ ሀገር ብር የተቀበሉ የሚዝናኑ ጫታቸውን የሚቅኙ በየአልኮል ቤቱ በየመጠጥ ቤቱ የሚውሉ አሉ። አረብ ሀገር ለፍታ በደሟ በላቧ ያፈራችውን ብር እየተቀበልክ አንተ የምትዝናና ወን አንተ ወን ነክ አትሰራ አትሰራ እሷ ከሁለት ሰዓት ሳተኛ ነው ያችን ብር የምታገኛት ባል ጓደኛ አፈረው ፍቅረኛ አለኝ ብላ አምናት ልቃለች አንተ ግን ብዙ ነገር ታረጋታለህ ያችን ሴት

ሜካፕን እየተቀባል ልብስን እያመቻቸግ አራዳ መስለክ የምትታይ ወንዳለክ። ስራ ስራማ! ምክንያቱም ስራ እሷ በናቷ ካገኘች ትላለች፣ አይ በቃ ቤት ስገዛልሽ ያለው ይህን አመቻች ችልሽ ያለው ይህን አረግልሽ አርግ ያለውኝ በቃ ከመጣሽ በኋላማ እንቀባለን ይህን ይህን ነገር አርግልሽ ያለውኝ ቤቱ ምኑ ሮስ ውስጥ ጭርሽልሻለሁ ይህን ቤት ግዢ ይሄን አርጊ ይህን ብር ላኪ እያልክ እያታለቅ ብዙ ነገር የምታደርግ ወድ ፕሊስ ፕሊስ፣ እግዚአብሔር ያሉ ፕሊስ፣ እውነት አቁሙ፣ ስቶፕ። ይህን ነገራችሁን፣ ይህን ስራችሁን አቁሙ። ሰርታችሁ ብሉ። እሷ በላቡ አደለ ሀያ አራት ሰዓት ስለፍታ አድርግ ብሮ የምታገኙ እናንተ ሂዱ፣ ሂዱና ፍየል ምናምን እንተ ያላችሁ ሰርታችሁ ብሉ። እንደ ሴቶ መስራት እሷን ላመጠጥ ከማድረግ እሷን ከማሳበድ። ኢትዮጵያ እኮ መረረን፣ የኢትዮጵያ መምጣት አስጠላን የሚሉ ሴቶች አሉ። ኢትዮጵያ ወንዶች አሁን እየታመናችሁ አደለም። በተለይ ብር ለማብላት ስታስቡ የአረብ ሀገር ሴት እየመረጣችሁ የምትጀነጅኑ አላችሁ፣ ለብር ብቻ። ብር ከየት እናገኝ የምትሉ ወንዶች ብር ማግኛ ፕሮፖዛል የምታደርጉ ኬት ኬት ምን እንበል፣ ምን ምን ቃላት እንጠቀም ለመጀንጀን የምትሉ ልቧን ለማንጠልጠል ፍቅር ውስጥ ለመጣል ልጅቷ ብዙ የምታደርጉ ወንዶች አላችሁ። እውነት እናንተ ፋራ ናችሁ፣ እውነት ነው። ተዋት። እሷ እኮ ወደ አረብ ሀገር ስትሰደድ እኮ ብዙ ነገር ጫና ኖሮባት ነው። ቤተሰብ እናት አባቷን ከድህነት ልታላቅቅ ልታ ቤት ሁሉን ነገር ልታሟላ እኮ ነው የምትሄደው። ተመችቷት አይደለም እጅ ወደ አረብ ሀገር የምትወጣ ሴት ተመችቷት አይደለም ወደዛ የምትሄደው የእናት አባቷ እንድህነት ልታ የእናት አባቷ ስቃይ የድህነት ስቃይ አላስችል ስላላት ነው ወጥታ የምትሄደው እና አላችሁ። አንዳንድ ቤተሰብ እንዳትረዳ አስራችሁ የያዛችሁ አላችሁ። ሁሌ እናንተ ጋር ብቻ እንድትልቅ የምታደርጉ ከቤተሰብ ብዙ ያጋጫችሁ ከቤተሰብ የለያችሁ አላችሁ። ብዙ ወንዶች እናንተ እናት ከድርጊታችሁ ተቆጠቡ። እና እኔ የአረብ ሀገር ሴት የሚመክች ነገር ማንንም ኢትዮጵያ ወንድ እንዳታሙ። እውነት ማንን ሰርተሽ ቁጥ ባልክ እናት አባትሽ ሲከረዳሽ እንጂ እናት አባት አትጃለሽ። እሱም ቢሆን ሳይንዛ ወንድም ህዝ ወጣት የሆነ ሰው ሰርቶ ይብላል። እናት አባት ሽመርች ወንድምሽ ሰርቶ ይብላ ወጣት ከሆነ ለራስሽ ስለት ስለት አድርገሽ ቤትሽን ገዝተሽ የሚያስፈልግሽን ቢዝነስሽን ትቀርትቻለሽ። ከዛም ሀገርሽ ትኖሪያለሽ። ምን ወጣሽ ነው እድሜሽ የምታባክኝ ሰው ሀገር ይሁን ሀያ አራት ሰዓት እየሰራሽ ጭንቅላትሽ እስከሚወጣጠር አእምሮሽ እስከሚረበሽ ድረስ ሰርተሽ ለወንድና ለሌላ ለማይጠቅምሽ ነገር ከምታባክኝ ሰርተሽ ለራስሽ ሰርተሽ ህይወትሽን ለሚቀይር ነገር አድርጊ። ቤት ምክንያቱም ብዙ እህቶቼ ስላላችሁ ከአረብ ሀገር እማውቃቸው አላችሁ፣ ብዙ ብዙ እህቶች አላችሁ። ለእናንተ ነው ይሄዳችሁ፣ ለመሄድ የሚያሰባችሁ፣ ለመሄድ ያሰባችሁ ቢያንስ የምትሄዱበትን አገር ቋንቋ መቻል አለባችሁ። ቢያንስ ቢያንስ ትንንሽ እንግሊዘኛ ቋንቋ ወይም አረብ የአረብ ሀገር ቋንቋ ትንንሽ ቢያንስ መግባቢያ ቋንቋ መቻል ብትችሉ እንዲ ነው። አንዳንዴ እኮ ዛሬ እገልሻለሁ ብትባሉ እኮ ሰሙ ምን እንዳላታ ባላቸው አታውቁም። መግባቢያ ቋንቋ ደግሞ ግዴታ ነው። ሰው ካለ መግባቢያ ቋንቋ እንዴት ሊሰራ ይችላል? እና ሴቶቼ ብዙ ተጎጂ የምንሆኑ ምትሆኑት መጀመሪያ ትንሽ ቋንቋ ሳንችል ለምን ሄደው በተለይ ከገጠር ምንም ማለት አይቀጥለም። ትንሽ እኮ የአካባቢያችንን እንትሳናቅ ቀጥታ ከገጠበት ነው ወደ አረብ ሀገር እንበራለን። እናንተም ትንሽ ስልጠና ብትወስዱ፣ ስለምግብ አሰራር፣ ስለተለያየ ነገር ትንሽ ስልጠና መውሰድ ብትችሉ ማለት ነው። ምክንያቱም ብዙ ነገር ነው የሚገጥማችሁ። ዛ የተሻለ ቤት ይገጥማችኋል፣ መጥፎ ቤቶች ማን በዘልክ እና እናንተ እንዳትጎዱ ተጎጂ እንዳትሆኑ ስልጣን መውሰድ። ከሄዳችሁ በኋላም እንደነገርኳችሁ ለራሳችን መኖር፣ መጀመሪያ ቅድሚያ ሴት ለራሷ መኖር አለባት። ቅድሚያ ለራሳችሁ ኖሩ፣ ለሰው ከመኖራችሁ በፊት ለራሳችሁ ከእናንተ የተረፈ ነገር ካለ ለሰው ታደርጋላችሁ። ምክንያቱም አመጣጡ ታቁታላችሁ፣ እንዴት እንዳገኛችሁ ያችን ብር ለማግኘት ሀያ አራት ሰዓት ሰርታችሁ፣ ቤት አጽሪታችሁ፣ ምግብ ሰርታችሁ፣ እንቅልፍ አጥታችሁ ከምሰሩት። ስለዚህ ቢያንስ ምን ይዤ ወደ ኢትዮጵያ ልመለስ፣ ለራስ የሚሆን ነገር ቋሚ ስራ እንዲኖረኝ፣ ምን ቆጥቤ ኢትዮጵያ ሄጄ ምን ልስራ ነው ማለት ያለባችሁ እንጂ ሰርታችሁ በየወሩ ፍቅረኛ ለምትሉት ወንድ ወይም ደግሞ ተቸገሪ ለሚላችሁ ሁሉ ከላካችሁ ከእናንተ ሂወታችሁ እየከበደባችሁ ነው የሚመጣው እና ሴቶቶችን የትም ሄዳየትም በየሄዳችሁበት በሄዳችሁበት ሁሉ ታማኝ መሆን እውነቴ ነው። በሄዳችሁበት ሁሉ ታማኝ ነው አታየኝም አታቀኝም፣ እኔ ልጅ ብላችሁ መጥፎ ነገር እንዳታረጉ። መጣችሁበት ሙያ ስራ ታማኝ ሆናችሁ መገኘት ጎበዝ ብቆ ሆናችሁ መገኘት መቻል አለባችሁ። እና ሰራ ሰራ አድርጋችሁ ከመጣችሁ ደግሞ ከመጣችሁ ባዳ ደግሞ ማግባት ደግሞ ልጃችሁ መውለድ ዘራችሁ መጠቃት ብዙ አረብ ሀገር የምትሰሩ ሴቶች አላችሁ። ካለልጅ የቀራችሁ ሊሳቶሉ መታችሁ መልሳችሁ ወደ አረብ ሀገር ለመሄድ ለምታስቡት፣ ምክንያቱም ኢትዮጵያ ያስጠላችሁ አላችሁ። እርግጥ ያላችሁበት የኖራችሁበት እንት ኢትዮጵያ እንድጠሩ ሊያደርጋችሁ ይችላል። ግን ደግሞ ሀገራችሁ ሀገራችሁ ናት። ሰራ ሰራ አድርጋችሁ የምትፈልጉት ወንድ ታማኝ ላገብታችሁ ደግሞ መውለድ ከወለዳችሁም በኋላ ደግሞ ሊሄድላችሁ ካሰባችሁ ሞላችሁ ልጃችሁን ትንሽ ጊዜ ያሳድጋችሁ ደግሞ ሰርች ልምጣም ካላችሁ እንደዛ ነው መሆን ያለበት። ብዙ ሴቶች አላችሁ፣ ከአረብ ሀገር ያላችሁ ባል ልጅ ሳይኖራችሁ ብዙ የኖራችሁ አላችሁ። እዛ እዛ ብቻ የምታገለግሉ አላችሁ። ምክንያቱም ኢትዮጵያ ትፈራላችሁ። እዚህ መተርመን እንሰራለን ትፈሩታ አላችሁ። እርግጥ እውነታችሁን ነው የምሳሙት፣ ነገር መጥፎ መጥፎ ነገር ስለሆነ እንድትፈሉ ያረጋችኋል። ኢትዮጵያ ላይ ያለ መጥፎ መጥፎ ድርጊት የሚፈጽሙ ወንዶችም ስላሉ የኢትዮጵያን ወንድ የፈራጅ እንድትመጡ የሚያደርጉ እንትኖች አሉ፣ ግን ደግሞ ጥሩዎችም አሉ። በዛ መጥፎ እንዳሉ ብር የሚበሩም እንዳሉ ደግሞ አሉ። ደግሞ ብላችሁን አስቀምጠው ብዙ ነገር የሚያደርጉ ግን፣ ከመቶ አንድ ነው እሱ የሚኖረው። ብዙ መጥፎ ነው እናቶቼ። አይዛችሁ፣ በርቱ፣ ጠንካራ ሁኑ። በሙያችሁ በምትሰሩት ጠንካራ ሁኑ። ታማኝ ነው። ሰርታችሁ ደግሞ ብር ያዘጋችሁ ደግሞ ኢትዮጵያ መታችሁ የራሳችሁን ቢዝነስ የራሳችሁን ስራ ሰርታችሁ ለማድረግ ለመኖር እንድትወስኑ እንዲት ማለት ብሆነው የፈችን ማቅራቸው አመሰግናለሁ።